ኃይል ወደ አንተ ልምጣና ግብር ከፋዩ ማህበረሰብ ጊዜና ጉልበቱን ሊቆጥብ የሚችል አዲስ የኤሌክትሮኒክስ አስተዳደር ስርዓት መዘርጋቱን የአማራ ክልል ገቢዎች ቢሮ አስታውቋል። ቢሮ ፕሮጀክቱን በተመለከተ ይፋዊ የማስጀመሪያ ስነስርዓት በኩምቡልቻ ከተማ እያካሄደ ነው። በዚህ ጉዳይ ላይ ያሉን አጠቃላይ መረጃዎች መቀጠል ትችላለህ። አመሰግናለሁ። ስፈልግ እንደምንዋልሽ እንደምንዋላችሁ ተመልካቾቻችን እንግዲህ እንደሚታወቀው የአማራ ክልል ገቢዎች ቢሮ ራሱን በማዘመን የተሻለ አገልግሎት ለደንበኞቹ ለመስጠት እየተጋ ይገኛል። ከነዚህ መካከል ደግሞ በተለይ በቅርበት ከሚገኘው ከባህር ዳር ዩኒቨርሲቲ ጋር በመተባበር አዲስ ዌብሳይት አበልጽጓል። የኤሌክትሮኒክስ ታክስ አስተዳደር ነው። እንግዲህ ቀደም ብሎ ይህ ዌብሳይት በባህር ዳር ከተማ የሙከራ ትግበራ ተከናውኖ ነበር። ውጤታማ ሆኖ በመገኘቱ ደግሞ በደቡብ ወሎ ዞን ኮምቦልቻ ከተማ ላይ ዛሬ በይፋ የሙከራ ትግበራ ማስጀመሪያ ስነ ስርዓት ተካሂዷል። እንግዲህ በርካታ ጥያቄዎች ሲነሱበት እነዛ ምላሽ ደግሞ በፍጥነት ለመስጠት እንዲሁም ደግሞ ለደንበኞቹ ቀልጣፋና አስተማማኝ ስርዓት በመዘርጋት ምላሽ እየሰጠ የሚገኝ ተቋም ነው። ነገር ግን በዛሬው ዕለት በኮምቦልቻ ከተማ የተዋወቀው ይህ የኤሌክትሮኒክስ ታክስ አስተዳደር ዌብሳይቱ ምንድን ነው? ለግብር ከፋዮች ያለው ፋይዳ ምንድን ነው? እንግዲህ ግብር ካልተሰበሰበ፣ ግብር በወቅቱ ካልተከፈለ፣ ግብር ደግሞ በወቅቱ መሰብሰብ ያልተቻለ እንደሚታወቀው የአማራ ክልል በርካታ ጥያቄዎች አሉ። የመሰረተ ልማት ጥያቄዎች አሉበት። ለምሳሌ ብናነሳ የትምህርት ተቋማት ግንባታ ችግር አለ፣ የጤና ተቋማት ችግሮች አሉ፣ የውሃ ተቋማት ችግሮች አሉ። እነዚህ መልሶ ደግሞ ምላሽ የሚሰጥ ከግብር በሚሰበሰብ ገቢ ነውና ግብር አሰባሰቡን ደግሞ ቀልጣፋና ዘመናዊ ማድረግ ካልተቻለ መልሶ ህብረተሰቡን ማገልገል ወይም ደግሞ ሀገርን መጥቀም አይቻልም። ይህንን ለማድረግ ደግሞ በተለይ ዘመኑ የዲጂታላይዜሽን ነውና ምን መደረግ አለበት በማለት ከሚመለከታቸው ከሙከራ ባለድርሻ አካላት ጋር በመነጋገር አዲስ አሰራር ዘርግቶ የሙከራ ትግበራ እያከናወነ ነው የሚገኘው። ለማነሳቸው ጥያቄዎች አጭር ምላሽ ደግሞ ሊሰጡኝ የአማራ ክልል ገቢዎች ቢሮ ምክትል ኃላፊ አቶ ፍቅረ ማርያም ደጀኔ እዚያ ጠገቤ ይገኛሉ። ከእሳቸው ጋር አጭር ቆይታ አድርጋለሁ። ለጊዜው አመሰግናለሁ። እንግዲህ አዲስ የበለጸገው ዌብሳይት ለግብር ከፋዩ ማህበረሰብ ምን ፋይዳ ይኖረዋል? እጅግ ግን የማመሰግናለሁ። እንግዲህ አሁን ላይ ያበለጸግነው ሶፍትዌር በክልሉ ውስጥ ከ355 ሺህ በላይ የሚሆኑ የደረጃ መርሃ ግብር ከፋዎች አሉን። እነዚህ ግብር ከፋዎቻችን አብዛኞቹ ወይም ከ90 ፐርሰንት በላይ የሚሆኑት ግብር ከፋዎች የሚኖሩት በገጠሪቱ የሀገሪቱ ክፍል ነው። ስለዚህ ግብር ለመክፈል ቢያንስ የመደበኛ ስራቸው በግብርና ላይ የሚተዳደሩም በመሆናቸው ያንን ስራቸውን አቁመው ነበር መጥተው ግብር ለመክፈል ጥረት የሚያደርጉ የነበረው። ስለዚህ አሁን ላይ ምንድነው የሚሆነው? ባሉበት ቦታ ላይ ሆነው ግብራቸውን እንዲከፍሉ የሚያስችል ነው። ይሄ የመጀመሪያው የዚህ ፕሮጀክት የመጀመሪያው የትግበራ ምዕራፍ ማለት ነው። ወይም ደግሞ አሁን የተሰራውና ዛሬ ላይ እያስተዋወቅን የምንገኘው ደረጃ ምሮሃኖችን የምናስተናግድበት ነው ማለት ነው። ይሄም በባሕር ዳር ከተማ ላይ ባለፈው መስከረም አካባቢ ጀምረን የሙከራ ትግበራውን ጀምረን በስድስቱም ክፍለ ከተሞች ስንጀምር በሁለት ክፍለ ከተማ ጀመርን። ቀጥለን በስድስቱም ክፍለ ከተሞች የማስጀመር ስራ አስኪደናል። እንደዚሁም ከዚሁ ጎን ለጎን በተለይም በአመት አንድ ጊዜ የሚከፈሉ የንግድ ሙያ አገልግሎትና የከተማ አገልግሎትንም እንዲያስተናግድ የሚፈቅድ በመሆኑ ሲስተሙ የከተማ አገልግሎትንም እንዲያስተናግድ አድርገን እየሰራንበት ያለበት ሁኔታ ነው ያለው ከፍተኛ የሆነ ተግዳሮት ነበረብን። ስራውን ስንጀምር ባህር ዳር ከተማ ላይ በተለይም በፋይናንስና በገቢዎች መካከል ባይቤክስ አመዘጋገብ ላይ በተፈጠረ ክፍተት ረጅም ጊዜ ወደ ሌሎች ሳናሰፋ የቆየንበት ነው ያለው። ይህንንም ተደጋጋሚ በተደረገ ስልጠናና ምክክር አሁን ላይ በባህር ዳር ከተማ ሙሉ በሙሉ ተቀባይነት አግኝቶ በፋይናንስ ስርአቱም ላይ እንደዚሁም ደግሞ በገቢ ተቋሙም ላይ እንከኑን የቀነስንና ለቀጣዮቹ የማስፋት ትግበራ ስራችን ምቹ መደላድል በመፍጠራችን ዛሬ ላይ በኮምቦልቻ ከተማ የደሴ ከተማ አስተዳደርንና የኮምቦልቻ ከተማ አስተዳደርን በጋራ ዛሬ በይፋ የማስተዋወቁን ስራ ጀምረናል። ከነገ ጀምሮ የተሟላ ስልጠና እንሰጣለን። ስልጠናውን የምንሰጠው ለታክሲስ ባለሙያዎቻችን፣ ለአወሳሰን ባለሙያዎቻችን ገንዘብ ለሚሰበስቡ ካሸሮች ስልጠናውን እንሰጣለን። ሂደት መሪዎችንም በተመሳሳይ በዚሁ እንዲካተቱ የምናደርግበት ሁኔታ ነው የሚኖረው። በቀጣዮች አንድ ሳምንት የተግባር ላይ ልምምድ እያደረጉ እንዲቆዩ አድርገን የትግበራ ሙከራ ምዕራፍ ሁለት የሚሆነውን በምስራቅ አማራ ላይ በኮምቦልቻና ደሴ ከተማ ላይ የምናስጀምር ነው የሚሆነው። ይህንን ተከትሎ እንግዲህ የሶስት ፌዞች ነው ያሉት። አሁን እያሰራ ነው ያለነው ፕሮጀክት ፌዙ አንድ የደረጃ ምርሃን የምናስተናግድበት ነው። ፌዝ ሁለት ብለን የምናስበው ደግሞ አጠቃላይ የገቢ ተቋሙን ወደ ተሟላ የዲጂታይዜሽን ስራ የሚያሸጋግረን ነው። ሶስተኛው ምዕራፍ ላይ ስንሸጋገር ሙሉ በሙሉ የግብር ስርዓቱን ከእጅ ንክኪ በጸዳ ሙሉ በሙሉ የደረጃ ሀንም ለንም እንዲያስተናግዱ ነው ይቀጥላል ማለት ነው። አሁን የመጀመሪያው የትግበራ ምዕራፍ ከ91 ፐርሰንት በላይ የደረሰበት ሁኔታ ነው ያለው። በቀጣይ በክልል አቀፍ ደረጃ በተሟላ መልኩ ትልቅ ንቅናቄ ተፈጥሮ የማስተዋወቁና ወይም ደግሞ የላውንቺንግ ሴረሞኒ ይኖረዋል። ክልል አቀፍ በሆነ የክልሉ ርዕሰ መስተዳደራችን በተገኙበት የሚጀመር ይሆናል። ያኛው ፕሮግራም የማስጀመሪያ ፕሮግራሙንም ልናደርግ የምንችለው ልክ ዛሬ ላይ ለአንዳንድ የመምሪያ ኃላፊዎችና ለተወሰኑ የስራ ሂደት አስተባባሪዎች የመልእክት የመላክ ስነ ስርአት ተከናውኗል። እዛም ላይ የሚሆነው ክቡል ርዕሰ መስተዳደራችን በተገኙበት የማስጀመሪያውን ልክ እንኳን ደስ ያላችሁ፣ እንኳን አደረሳችሁ መልእክት በሚያስተላልፍ መልኩ እሳቸው እንዲያስጀምሩት እናደርጋለን ብለን እንጠብቃለን። ካለን ሰዓት አንጻር እዚህ ላይ እንብቃና እንግዲህ ተመልካቾቻችን በማታው የዜና ወጃችን ዝርዝር መረጃዎችን የምናደርስ ይሆናል። አመሰግናለሁ።